ቅጫቹ ጨምሪ ማሪ። እሺ ውዴ፣ ሀቡ ይሰማሻል? አው እየሰማችሽ ነው። ኦኬ እሺ። ትውውቃችን ከዛሬ አምስት አመት በፊት ነው። አጋጣሚ ስራ እየፈለኩኝ እኔ በመንገድ ላይ ነው የተዋወቅነው እና እኔ ስራ እየፈለግኩኝ እሱ የሆነ ቦታ ቁጭ ብሎ ነበረ፣ እዛ ቡና እየጠጣ ምናምን የተዋወቅ ነው። ከዛ ስንተዋወቅ ማለት ስለ እኔ ጠየቀኝ። ማለት ስለ እኔ አብራርቼ የነገርኩት ያለሁበትን ሁኔታ ማለት ነው። በዛን ሰዓት እኔ ብቸኛ ነበርኩኝ። አጠገቤ ሰውም ጓደኛም የለኝም፣ ምንም ከዘመድም ከሁሉም መርጌ ብቸኛ ነበርኩኝና ማውራው። ድምጽሽ ሙት ያለ ነው። ትንሽ ድምጽሽን ከፍ አድርጊልን። ማ ምሳ አልበላሽም አይሰማም፣ በይና ትንሽ ድምጽሽን ሞረደር። እሺ፣ ከእንደገና ልጀምር። የተዋወቃችሁት አንቺ አዲስ አበባ ስራ እየፈለግሽ ካፌ ውስጥ? አይ አዲስ አበባ አይደለም ሌላ ቦታ ነው። ኦኬ፣ ክፍለ ሀገር ስራ እየፈለግሽ ስራ ፈልገሽ ፈልገሽ ደክሞሽ፣ ካፌ ቡና ልጠጭ ቁጭ ብላሽ፣ እሱ እንዲጠጣ መጥቶ ነዋ ያልሽው። ኦኬ፣ እሱ እዛው ነው የሚውለው ማለት። ቡናው የራሱ ነው እዛ ነው የሚውለው። እና አጋጣሚ በዛ ሳልፍ ያው እዛ ወንድም ቡና ጠጡ ይሰራል እንዴ? ወንድም ቡና ጠጡ ይሰራል። እንግዲህ አጋጣሚ ያው እንደዛ ነው። ቀጥሮ እያሰራ ነው ወይስ ራሱ ቡና አፍልቶ ይሰጣል? ቀጥሮ ያሰራ ነበር ግን የምሰራዋን ልጅ ሂዳበት፣ ከዛ እሱ ነበረ በሰዓቱ የሚሰራው። እንደውም ስለዚህ ተፈላውን ቡና ነው አይጠጣሹ እንደውም ሳልፍ በዛ ሳልፍ እና እስኪ ነ እስኪ አንዴ ቡና ቅመሽልኝ ምናምን ብሎ ነው የጠራኝ። እና ቀመስኩለት ምናምን ቀጥኗል ምናምን አልኩት፣ አስተካከልኩለት በዛው ነው የተዋወቅ ነው ማለት። ቅመሽልኝ ብሎ ነው የተዋወቃችሁት? አንዴ ቡና ትቀምሺልኛለሽ ብሎች ነው የተዋወቃችሁት? ከዛ ቀምሼ አስተያየት ስለሰጠሽው ስለ ቡና፣ ከዛ በቃ ያለሳችሁ። እሺ እና አወራሁት ስለ እኔ ማለት ነው። ማለት ሲጠይቀኝ ስንግባባ፣ አወራሁት። ሳወራው ስለ እኔ ብቸኛ ስለነበርኩኝ ማንም አጠገቤ ስላልነበረ ሳወራው፣ አይዞሽ አንቺ ጠንካራ ነሽ እኮ በዝነሽ በርቺ፣ አይዞሽ ምናምን፣ እኔ ያጠነክረኛል ማለት ነው እና ስራም ስፈልግም እንደዚህ ሳወራው ስለ ስራ ምን፣ አይዞሽ ታገኛለሽ ምናምን ይለኛል ማለት ነው እና በየቀኑ መምጣት ጀመርኩኝ እዛ እሱ ጋር ከዛ በየቀኑ መጣሉ ያለውን ነገር አወራዋለሁ ምናምን፣ እና አይዞሽ አንቺ ጠንካራ ነሽ ና። እኔ ቀንም ለሊትም ነው የምሰራው ሰራ ቀን መስተ ማታ መስተንግዶ ሰራለሁ፣ ቀን ቡና ሰራለሁ። ያን ጊዜ አጋጣሚ አቁሜ ነው እንጂ እሰራለኝ በደንብ ማለት ነው። እና ያን ያንን ስነግረው ጎበዝ፣ አንቺ ጠንካራ ነሽ እንደ ሌሎች ሴቶች አደለሽ ምናምን ይለኛል ማለት ነው። ከዛ እሱ ደግሞ አንገቱን የደፋ ልጅ ነው ማለት እንደዚህ ሰው እንደዚህ ቀና ብሎ ምናምን ራሱ አያይ በጣም ማለት በቃ ጎንበስ ብሎ ነው። ሰው አክባሪ ነው፣ መልካም ሰው ነው። ከዛ ያያ ነገር ሳብኝ ከሱ ማለት ነው እና ያጠነክረኛል ምናምን በየቀኑ እዛ መሄድ ጀመርኩኝ፣ ያገኘዋለሁ ምናምን። ከዛ እንደዚህ ሳልፍ ራሱ ካላየሁት በቃ ይደብረኛል። ከዛ በዛው ትንሽ አንድ ሁለት ወር ምናምን አካባቢ እንደቆየን ፍቅር ጀመር። ከዛ ብቻ የሚገርም ማለት ጥሩ የሚባል ፍቅር አሳለፍን። አንድ ላይ ብዙም ሳልቆይኔ ወደ አረብ ሀገር ተሳክቶልኝ መጣሁ። እሱ እዛው እየሰራ ነበረ። እዛው ሰራተኛ ሲያገኝ ያሰራል፣ ካላገኝም እራሱ እየሰራ እዛው እየሰራ ነበረ ነው የመጣሁት። ከዛ ነው የመጣሁኝ። እዚህ መጥቼ እናዋራለን፣ በቃ በጣም እናዋራለን እና አጋጣሚ ጦርነት ነበረ ያንን ለቆ ወደ አዲስ አበባ ስራ ለመስራት መጣ ከዛ በፊት ያልነገርኩሽ ትንሽ ማለት ሰርቶ ምናምን እንደዚህ ኖርማል ላይፍ ነው የሚኖረው ይቅማል ይጠጣል ምናምን አይነት ነገር ምንም የሚያስጨንቀው ነገር የለም ማለት እንደዚህ ፍቅር ምናምን ያስብም እንደዚህ አይነት ነገር ስለማያስብ ዝም ብሎ በሚያገኘው ነገር ይጠጣል ይበላል እንደዚህ አይነት ነገር ነው የሚኖረው ገባሽ ከዛ በጦርነት ሰዓት ያንን ቦታ ለቆ ሄደ። በቃ መስራት አለብኝ ከዚህ በኋላ እኔም አልቅምም አልጠጣም ምናምን እኔም ምሰራለሁ አንችም ስሪ፣ ከዛ ስትመጪ አንድ ላይ ህይወታችን ይመሰረታል አለኝ ማለት ነው። ከዛ አቆመ ጫቱን፣ ምናምን መጠጡን ሁሉን ነገር ተወ። ከዛ ስራ ሲያገኝ ይሰራል፣ ስራ ሳያገኝ አክስቱ ጋር ነው የሚኖሩ አዲስ አበባ እንደዛ እያለ እኔም አመት ከምናምን ሰርቼ እዚህ ወገቤን አሞኝ መስራት አልቻልኩም። ከዛ ሄድኩኝ ተመልሼ። ከዛ ሲሄድ ምንም ማለት እሱ ሰርቶ ያጠራቀመው ነገር የለም ምንም ምንም አይነት ነገር ማለት ነው። ሲያገኝ ሰራል ሳያገኝ ዝም ብሎ ቤት ነው የሚያሳልፈው። እና እኔ በረስኩት ነገር ተመልሰን የተዋወቅንበት ቦታ ሄደን እዛ ትንሽ ስራ ጀምረን ኑሯችን እንቀጠልም ማለት ነው። እኔ በያዝኩት ብር ነው ሁሉንም ነገር የቤት እቃ ምንም ምንም አሟልቼ ቢዝነሱን ጀምሬ። ከዛ እሱ ስራ ፈልጌ ዛው እገባለሁ አለ። ግን ስራ አላገኘም። እኔ የጀመርኩትን ስራ እ ይዞ መዋል ጀመረ። ማለት ፑል ነበረ እሱ እያጫወተ፣ እሱ ስራው ላይ ዋለ። እኔ የቤት ተቀመጥኩኝ ማለት ነው። ከዛ እሱ ማለት በጣም ነው የምንዋደደው። እኔም ወደዋለሁ፣ እሱም በጣም ነው የሚወደኝ። ግን ቤት ውስጥ እንደ እሱ ስራ ለመስራቱ ምናምን ገቢያችን ትንሽ በመሆኑ የሆነ እኔ ምንም እሱም በጣም ይጨነቃል። እንደዛ በመሆኑ በጣም ይጨነቃል፣ ያስባል፣ ራሱን ይጥላል፣ ምናምን አይነት ነገር። እኔም በቃ ለምን ማለት ለምን እሱ ተንቀሳቅሶ አይሰራም ለምን የሚለው ነገር ጭንቅላቴ ውስጥ ይጻፍብኛል። ለምን ሁሌ ማለት እድገት አላይበትም በስራው በምናምን፣ በቀምም እድገት አላይበትም። ፍቅር አለን አውቃለሁ። ግን ኑሯችን ደግሞ መሻሻል ያለበት፣ መስራት አለበት የሚለው ነገር ጭንቅላት ውስጥ ይጻፍብኛል እና ትንሽ እንጣላለን፣ ምናምን በዛ ነገር። እሱ በጣም ቅን ነው፣ የዋህ ነው። በጣም ነው የሚወደኝ፣ ያከብረኛል። እኔ እንኳን አጥፍቼ እሱ ነው ይቅርታ የሚጠይቀው ግን ገንዘብ ላይ ምንም በቃ ተለውጦ ላየው አልቻልኩም፣ ማለት ነው። ሲያጠፋ ላየው ምንም ነገር አያደርግም። ጓደኛ ጋር አይሄድም፣ ምናምን እኔው ጋር ነው ከስራ መልስ እኔ ጋ ነው፣ ሁሉ ነገር እኔ ጋ ነው። ምንም የሚያጠፋው ነገር የለም፣ ግን ገንዘብ ግን ሊያመጣ አልቻለም። ተፍተፍ ብሎ ስራ ሰርቶ ምናምን ህይወቱን ሊቀይር አልቻለም። ራሱን ሊችል አልቻለም። እንኳን አይደለም ከእኔ ጋ ህይወት መስርቶ ትዳር መስርቶ እኔን፣ ቤቱን፣ ልጆችን ሊያስተዳደር ራሱን እንኳን ሊችል አልቻለም ማለት ነው። ያ ነገር እኔ ጭንቅላቴ ውስጥ እንትን ስለሚልብኝ እነጫ ከዛ ድጋሜ አንድ አመት አብረን ቆይተን፣ ድጋሜ በቃ አንተ ብቻህን ሆነ፣ አሁንም የምትችለውን ስራ ስራ፣ ብቻህን ስትሆን ምናልባት እንትን ካልክ ማለት ጎብዝህ ብዘህ ስራ ከሰራህ እኔ ልሂድና እኔም እዛ ሰርቼ ልምጣ፣ አንተም ደግሞ ጠንክረህ ሰራ አልኩት። እሺ ብሎ ተስማማ። የሆነ ቦታ ነበረው፣ ቦታ ሽጦ ለእኔ ቀለበት አሰርልኝ ከመምጣቴ በፊት ከዛ እኔም መጣሁ ደግሞ ወደዚህ እሱም እንደገና እቃችንን ምናምን እንትን ብለን እሱም ወደ አዲስ አበባ መጣ ስራ እሰራለሁ ብሎ፣ እኔም ወደዚህ መጣ ነው። ከዛ አዲስ አበባ ይሄን ጀመርኩ ይለኛል። ይህን እየሰራው ነው ይለኛል። እንደዚህ ነው ይለኛል። ስራ የለም ይለኛል። አሁንም እንደዛን ምንም የተለወጠ ነገር የለም። እኔ ደሞ እመቤት ላግዝሽ፣ ሻክጂ ተዋወቃችሁ ማውራት እንትን ስለሚለኝ ነው። ላግዝሽ ማሬ፣ ተዋወቃችሁ ቡና ቡና ቀምሰሽለት፣ መንገድ ላይ ተዋወቃችሁ። ከዛ በፍቅር ስንት ጊዜ ቆይታችሁ ነው አንቺ አረብ ሀገር የመጣሽው? አንቺ ቁጥሩን ብቻ አጥሬልኝ፣ ስንት ጊዜ ስታመጥ ፍቅር እንደጀመረን እንደጀመርን ቢያንስ ሶስት ወር አራት ወር ነው በቃ ሶስት ወር ወይም አራት ወር። በተዋወቃችሁ በሶስት ወር ወይም በአራት ወር አንቺ አረብ ሀገር መጠሽ ሁለት አመት ሰርተሽ ገባሽ? አመት ከምናምን ነው የሰራሁት። ረዳ አመት ከምናምን ሰርተሽ ገባሽ። እና ምን ያህል ጊዜ አብራችሁ ኖራችሁ አንድ ቤት ውስጥ? አንድ አመት። አንድ አመት አብራችሁ ኖራችሁ፣ ከዛ አንቺ ወደ አረብ ሀገር መለሰሽ? መጣሽ። እሱስ? እሱ አዲስ አበባ መጥቶ አሁንም ስራ ስራ ስራ አልኩት እኔ የምትችለውን ስራ ስራ አልኩት። ስራ ሰራለሁ ብሎ አዲስ አበባ መጣ። አሁንም አክስቱ ጋ ነው ያለው። ከዛ እኔ በየወሩ ጨቀጭቀዋለሁ። ቤት ተከራይ፣ ተራስህን ቻል፣ አሟላ እንደዚህ አድርግለዋለሁ። እሱ ግን ምንም እሺ ብቻ ነው የሚለኝ። እሺ አደርጋለሁ፣ እሺ ይሞክራሉ፣ እንደዚህ ስላልተሳካልኝ ነው እንደዚሁ ነው ነው። ከዛ እሺ እንደዚህ ይህን ጨምርና ምን ያክላለህ? እንደዚህ ያክላለኝ። ይህን ጨምርና እሺ ተከራይ፣ ውጣ እንደዚህ አድርግለዋለሁ። እሱ ግን መልሶ እዛው ነው። እሺ አሁን አረብ አገር መልሰሽ ከመጣሽ ስንት ጊዜ ሆነሽ? ሁለት አመት ሊሆነኝ ነው አራት ወር ምናምን መስከረም ላይ ሁለት ዓመት ይሞላኛል ስለዚህ የመጀመሪያው አመት ከምናምን አመት ከምናምን ስንት ጊዜ አመት ከስድስት ወር ከሰባት ወር ምን ያህል ጊዜ የመጀመሪያው አረብ ሀገር አይ ቲንክ አመት ከሰባት ወር አካባቢ ነው መጀመሪያው ኢትዮጵያ እያለሽ አራት ወር ከዛ አመት ከሰባት ወር ሲደመር ኢትዮጵያ ውስጥ አንድ አመት አብራችሁ ኖራችሁ ሲደመር ይሄኛው አሁን አመት ከሁለት ወር ሊሆንሽ አራት ወር ነው የቀረሽ በአጠቃላይ አራት አመት ከዚህ ሰውዬ ጋር አምስት ዓመት ከዚህ ሰውዬ ጋር አቃጥለሻል። የአምስት ዓመት ገንዘብሽም እድሜሽም ሄዷል። ምን እያሰብሽው ምንድን ነው አለ። እኔ ልጨርስልሽ እና አሁን ላይ እኔ ሁሌ ጨቀጭቀዋለሁ። በቃ እኔ ማግባት ፈልጋለሁ፣ መውለድ ፈልጋለሁ፣ ሽማግሌ ላክ ለቤተሰብ ስለው በምን ይላል፣ ምንም የለኝም፣ ታውቂኛለሽ፣ ምንም የለኝም እንዴት አድርጌ ልላክ። መላክ ይፈልጋል ግን ምንም የለኝ ምናም

ብር ግን እሱ አንደኛ እኔ ፑል የገዛሁበት ምክንያት ብሩን ይዞ ስለሚቀመጥ ነው። ፑሉን የገዛሁት ማለት ነው። ከዛ እሱ በፑሉ በሚገባው ገቢ ወይ ቤቷ የቤታችን ወጭ ነው የምናደርገው፣ ለምግብ፣ ለምግብም፣ ለቤት ኪራይም፣ ለምንም። ከዛ መጨረሻ ላይ እኔ አልፈልግም ከዚህ በኋላ አንተም ስራህን ስራ፣ እኔም ስራ ያለ ስራ ብዬ ፑሉን ሽጬ ነው የመጣሁት ወደዚህ። የምንኖረው በፑሉ ገቢ ነበር፣ እሱ በቂ ስላልሆነ ስለሚያጨናንቀን፣ የቤት ኪራይ ደረሰ፣ እንደዚህ ያለ ስለሚያጨናንቅ፣ ገባሽ? ከዛ በቃ እኔም ሂጄ ለስራ፣ አንተም እዚህ ስራ ብዬ ትቼው የመጣሁት ከዛ አሁን በቃ አሁንም እንደዛስፖቲክ እየኖረ ነው አልሽ። እሷ ስፖቲክ እየኖረ ነው ስራ የለውም። አንቺ አረብ ሀገር ነሽ እየሰራሽ ነው እና ሙግድ ነው ሀሳብሽ ምንድን ነው? አሁን እኔ እንዳት በቃ ባይህ ባይህ የምትቀየር ነገር አይደለም። እኔ ደግሞ እድሜ እየሄደ ነው። ስለዚህ አሁን እንደዛ ሽማግሌ ላክ ብዬው በስንተኛው ቀን ለምን ሞተር ይሄ ደሊቨሪ ለመስራት ሞተር በቻርጅ የሚሰራ ሞተር አለ እና ለምን እሱን በአንቺ ስም ገዝተን ብሩን ይዞልሽ ይቀመጣል። እኔ ለምን ስራ አይሰራበትም አለኝ። ከዛ እንዴት እንደዚህ ትለኛለ? እኔ እኮ የመጣሁት ለራሴ ሰርቼ ቢዝነስ ለመክፈት ነው። እኔ ስመጣ በምንድን ነው የምሰራው ታድያ አልኩት። ከዛ እኔ ለራሴ ማለት ትርፍ ብር ሊኖረኝ አይችልም። ለራሴ ነው እንጂ ትርፍ ብር ቢኖረኝ ኦኬ፣ እሺ ግን እንደዛ ሊኖረኝ ስለማይችል አይሆንም አልኩት። እሺ ካልሽ ምናምን ብሎ እሺ አለ። ከዛ በዛው አንተ ግን እስካሁን ድረስ ምንም ሰርተ ምንም እንትን ያልከው ነገር የለም እሺ፣ እኔ ምንድን ነው እኔ ምንድን ነው መጨረሻ ምንድነው የሚሆነው? እንዴት ነው ቤተሰብ መምራት የምትችለው? ወደፊት ስንጋባ እንዴት ነው ልጅ ቢመጣ የምታስተዳደረን? ምናምን አንድ ቀን ይሳካል በእግዚአብሔር ፍቃድ። እኔ ምን ላድርግ እኔ አልሳካልኝ ብሎ እንጂ እኔ እንደዚሁ እንጂ ነው የሚለው በቃ የሚያቀርበው ምክንያት እንደዚህ ነው ከዛ በቃ እኔ አልፈልግም እኔ ህይወቴን ወደኋላ እየጎተትክብኝ ስለሆነ አልፈልግም ስለዚህ በቃ ንላይን ብዬ የመጨረሻ ቃል እንትን አልኩልሽ ከዛ በቃ ዝም ዝም ተባባልን አሁን እኔ አንች አንቺ ጋር የገባሁት ለምን መሰለሽ ጭንቅላቴ ውስጥ የሆነ ነገር ይጻፍብኛል ፍቅር ሌላ ነው፣ ገንዘብ ደግሞ ሌላ ነው። እኔ ለጥቅም ብዬ ነው ወይስ የእውነት ለጥቅም ብዬ ነው ወይስ ምንድን ነው? መለየት አልቻልኩም፣ ጥቅምንና ፍቅርን ማለት ነው። አሁን እሱን እሱን ያጣሁት እሱ ገንዘብ ስለሌለው ድሃ ስለሆነ ነው ወይስ ምንድን ነው ማለት አለቅም። እንዴት እንደምነግርሽ አለቅም። ውስጥ ያለው ግን የሆነ ስሜት ነው። ለአንቺ እንዴት ላስረዳሽ ማሪ፣ ውስጥ ሽን አዳምጪ። እሱን ማኖር የምትችይ ከሆነ ማኖር የምትፈልጊ ከሆነ ገንዘብሽ ነው ጉልበትሽ ነው። ማንም አያገባው፣ ማንም ባንቺ ህይወት አያዝ። እሱን እየከፈልኩ የቤት ክራይ ቀለቡን እንትዬ አኖረዋለሁ እሱ ደግሞ ያስወልደኛል ብለሽ ከመንሽ መጥሽ ነው ህይወትሽ ነው። ማናባቱ ያስቆመሻል? በገዛ ጉልበትሽ በገዛ ላብሽ ውስጥሽ አይደለም። እሱንማ አውቃለሁኝ እሱን እኮ አውቃለሁ ግን ውዴ ቶሎ በወረፋ አለ፣ ሜሮን አለች፣ የአሚና እናት አለች። አፍጥኙ ማሪ። በቃ አንቺ ሀሳብ ለገንዘብ ስለሌለው ነው የተውኩት ከሆነ ገንዘብ ስለሌለው መተው ማትፈልጊ ከሆነ ህይወትሽ ነው ማናባቱ አባቱ ያስቆምሻል። መብትሽ እኮ ነው እኮ። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እኔ በአንቺ ቦታ ብሆን ከማያስተዳድረኝ ወንድ ጋር አብሬ አልኖርም። እኔ ነኝ፣ ይሄ አንቺ አይደለሽም። አንቺ በራስሽ ነው የምትወስኝ። እኔ በእኔ ወንድ ልጅ ማስተዳደር አለበት። ስራ ሊኖረው ይገባል። ወንድ አልቀልም። እኔ ሐቢባ አንቺ ደግሞ በራስሽ የምትፈልግ መሰለኝ እኮ እኔም እንደዛ ነው። እስከ ዛሬ ድረስ የታገስኩት ፍቅርም ብዬ ነው። ግን ደግሞ ካልሆነ ደግሞ ቢቀርም ራስሽ ቢቀርም እንደ ጥፋትኝነት አልቆጠርም ነው ለአይምሮሽን ጠይቂ። ቁጭ በይና፣ ምንድን ነው የምፈልገው ብለሽ ራስሽን ጠይቂ ፍላጎትሽን ውስጥሽን አዳምጭ አይምሮሽን ጠይቂው። ብቻሽን ቁጭ ብለሽ አስቢ። ያሰላሴ አላማ ምንድን ነው? ምን አይነት ህይወት ነው መኖር የምፈልገው ብለሽ ራስሽን ጠይቂ። እሺ እሺ። ሞተሩን ሞተሩን አልገዛም ስላልሹ የመ የጸጸት ስሜት የሚሰማሽ ከሆነ በደንብ አርገሽ አስብ አሁን አንቺ ሞተሩን ስላልገዛሽለት ተጸጽተሽ ነው አይደለም? ሞተሩን ስላልገዛውለት ሳይሆን እሱ እኮ ሞተሩን ግዥ ብሎ አላስገደደኝም። እኔ ከፈለኩ ነው የሚገዛው እንጂ ሞተሩን ካልገዛሽ ብሎ እሱ እንትን አይለኝም። ግን እሱ ሊቀየር ስላልቻለ እኔ ብተወው በኋላ ይጸጽተኛለሁ። የሚያፈቅረኝን ሰው በዚህ በእሱ ስራ ስለሌለው ባጣው እኔ በኋላ ላይ ይጸጽተኝ ያለኝ ነው። ይህንን ነው መመለስ ያቃተኝ እንጂ አናውቅማ። ስለ በኋላ ፈጣሪ ብቻ ነው የሚያውቀው ወደፊቱን። ኖረን ነው የምናየው፣ እየኖረን የምናየው ነገር ነው። ማንም ሰው ወደፊት እንዲሆን እንዲህ ብሎ መተንበይ አይችልም። ማንም ነብይ የለም ሊተነብይልሽ የሚችል እየኖርሽ ነው የምታዩ። ግን አላማ የሚባል ነገር አለ። ህይወት ላይ አላማ ሊኖርሽ ይገባል። ጠንካራ ካልሆንሽ የማንም መጫወቻ ነው የምትሆኙ። ገብቶሻል? አንቺ አላማሽ ምንድን ነው አላማሽ ወንድ ልጅ ቁጭ አድርጎ የመቀለብ ነው ወይንስ አላማሽ የሚያስተዳድርሽ ወንድ ነው ምንድን ነው የምትፈልጊው ፍላጎቱ ያንቺ ነው የሰው ልጅ ሁሉም ሰው በራሱ ትክክል ነው አንቺ ለሱ ስራ ፈጥረሽለትም ብታገቢው ትክክል ነሽ በራስሽ አይ እኔ አልፈልግም እኔ የራሴን ገንዘብ ይዤ አላማዬ እንደዚህ ነው ካልሽ ደግሞ ህይወትሽ ነው ምርጫሽ ነው በቶሻ ማንም ሊወስንልሽ ሊመርጥልሽ አይችልም ያንቺ ፍላጎት ምንድን ነው? ራስሽን አዳም። የኔ ፍላጎት የኔ ፍላጎት እሱን ማስተዳደር ቢሆንማ እንደዚህ ምት ማለት አይጠበቅብኝም። የኔ ፍላጎቴ እሱ ራሱን እንዲችል ቤቱን እንዲመራ። እንደዛ ከሆነ ፍላጎትሽ ራሱን እንዲችል ከሆነ ራሱን እንዲችል ለምን አታይውም? ለምን ቆፍጠና አትይም? ለምን አጀግኝ? ለምን ትወላወይ ያለሽ? አቋምሽን አንዱን መርጠሽ ለምን አትይዥም? አላማ አቋም ይኖርሽ። አንዱን መርጠሽ ያዥ። ዛሬ የሆነ ነገር ነገ የሆነ ነገር ከሆነ ትጠፊ ያለሽ ምንድን ነው የምትፈልጊው? ፍላጎትሽ ምንድን ነው? ራስሽን አዳምጪው። እኔ ምንድን ነው የምፈልገው? በይ መጀመሪያ እኔ እስኪ ምን አይነት ሰው ነው የምፈልገው? ምንድን ነው አላማዬ? ምንድን ነው የምፈልገው? በይ የሰው ልጅ መጀመሪያ የሚፈልገውን ማወቅ አለብን። የሚፈልገውን ማያቅ፣ ሰው ይጠፋል። እዚህም የሆነ ነገር ሲል፣ ይህንንም እፈልጋለሁ ይላል፣ ይህንንም እፈልጋለሁ ይላል፣ ይህንንም እፈልጋለሁ ይላል። የሰው ልጅ መጀመሪያ የሚፈልገውን ማወቅ። አላማዬ ምንድን ነው? ምንድን ነው የምፈልገው ገባሽ? አዎ። ስለዚህ ጠይቂው ራስ። ፈርስት ኦፍ ኦል እኔ ምንድን ነው የምፈልገው በህይወቴ? በይ በህይወቴ ምንድን ነው ለምንድን ነው አረብ ሀገር የመጣው? ምን ላደርግ ነው? ምን ፈልጌ ነው? ኦኬ፣ አንቺ የሆነ ቢዝነስ ትከፍች። ምንድን ነው ያ ቢዝነስ ስሙ ምንድን ነው? ጻፊው። ከዛ በኋላ ለዛ ቢዝነስ ስንት ብር ያስፈልጋል? አጥኚ፣ እወቂ። ከዛ ያንን ብር ለመስራት ጥርስሽን ነክሰሽ ተነሺ። አላማሽ ምንድን ነው? አላማዬ ትዳር ነው ካልሽ ደግሞ ምን አይነት ወንድ ነው የምፈልገው ምን አይነት ባል ነው የምፈልገው? ወይ የምትፈልጊውን አይነት ባል አይምሮሽ ላይ ሳይ፣ ከዛን ነው ፍለጋ የምትሰማሪ። የምትፈልጊውን ሳታቂ በጭፍን የምትሄጂ ከሆነ የትም አደርሽም። የትም ሰው እንዴት የሚሄድበትን ሳያቅ ዝም ብሎ መንገድ ይጀምራል? ስለዚህ የምትፈልጊውን ወቂ ማሬ። እና ደግሞ አቋም ይኖርሽ አትወላዊ፣ ቆፍጠን በይ። አንድ የምትፈልጊውን ነገር ምረጭና ለዛ ነገር ታገኝ ያንን ነገር ለማግኘት እሺ እሺ እሺ